ሰዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በፍጥነት የሚያስረጁ ማታ ማታ የምታደርጓቸው ስምንት መጥፎ ልማዶችን እነግራችኋለሁኝ። እነዚህን ልማዶችን ማስወገድ ይኖርባችኋል። እነዚህ ልማዶች ቆዳችሁን፣ ሰውነታችሁን እናም አጠቃላይ የእርጅና ሂደትን እንዴት እንደሚነኩ በግልጽ አስረዳቸዋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን እንዳትዘነጉ፣ እንዲሁም ደግሞ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አንደኛው መጥፎ ልማድ የሌሊት የቆዳ እንክብካቤ ልምድን መተው ነው። ፊታችሁን ሳትታጠቡ ስትተኙ ሜካፕ፣ ላብ፣ ቆሻሻ እናም በቀን ውስጥ የነበሩ ብክለቶች ቆዳቹ ላይ ይቆያሉ። ይህ ደግሞ የቆዳ ቀዳዳዎችን ይዘጋል፣ እብጠትን ያነሳሳል፣ እንዲሁም የኮላጅን መበላሸትን ያፋጥናል። ይህም ወደ መጨማደድና የቆዳ መደብዘዝ ያመራል። በቆዳቹ ላይ ያሉ ቆሻሻዎችና ፍሪ ራዲካሎች ቆዳችሁን ጠንካራ የሚያደርጉትን ሁለቱን ፕሮቲኖችን ኮላጅንና ኤላስቲንን ይጎዳሉ። በሌሊት የሰውነታችሁ የተፈጥሮ የጥገና ሂደትም ይስተጓጎላል። የተዘጉ ቀዳዳዎች ወደ ብጉርናም ሸካራ ቆዳም ይመራሉ። ይህም ቆዳችሁ የቆየ እንዲመስልም ያደርጋል። ታዲያ የተሻለው ልማድ በጥንቃቄ ሁልጊዜም ማታማታ ታጠቡ፣ እርጥበት ማድረጊያ ወይም ደግሞ ሞይስቸራይዘር አድርጉ። እናም እንደ ሬቲኖል ወይም ደግሞ ሃያሎሪክ አሲድ ያሉ የእርጅና መከላከያ ንጥረ ነገሮችን ከመተኛታችሁ በፊት ተጠቀሙ። ሁለተኛ በጣም ጥቂት ሰዓት መተኛት ነው። ከስድስት እስከ ሰባት ሰዓታት በታች የእንቅልፍ እጦት ኮርቲሶልን የጭንቀት ሆርሞንን ይጨምራል፣ እንዲሁም እንደ አንቲኦክሲዳንት ሆኖ የሚያገለግለውን ሜላቶኒን የእንቅልፍ ሆርሞንን ይቀንሳል። ይህ ለምን ያስረጃችኋል? ኮላጅን በጭንቀት ሆርሞኖች ስር በፍጥነት ይበላሻል። ቆዳ የመለጠጥ ችሎታውን እናም የተፈጥሮ ብርሃኑን ያጣል። በደካማ የደም ዝውውር እናም ፈሳሽ መቆጠብ ምክንያት ጥቁር ክቦች እናም የአይን አካባቢ ማበጥም ይፈጠራሉ። ለረጅም ጊዜ የሚቆይ የእንቅልፍ እጦት በመላ ሰውነታችሁ ላይ እብጠትን ይጨምራል። ይህም የአካል ክፍሎችን ቆዳን፣ እናም አንጎልን ያስረጃል። የተሻለው ልማድ በቀዝቃዛ በጨለማ እናም ጸጥ ባለ ክፍል ውስጥ በየምሽቱ ከሰባት እስከ ዘጠኝ ሰዓታት ጥራት ያለው እንቅልፍን ለማግኘት ሞክሩ። ሶስተኛ በተሳሳተ አኳኋን መተኛት ነው፣ በተለይ በሆዳችሁ ወይም ደግሞ በአንድ ጎን ብቻ። ፊታችሁን ወደታች ወይም በአንድ ጎን መተኛት ቆዳችሁን ትራስ ላይ ለሰዓታት ይጭነዋል። ከጊዜ በኋላ ይህ መጨማደዶችን ያስከትላል ብዙውን ጊዜ የእንቅልፍ መስመሮች ይባላል። ይህ ለምን ያስረጃችኋል? የማያቋርጥ ግጭትናም ግፊት የፊት ቆዳን ይዘረጋል፣ እናም ጥንካሬውን ይቀንሳል። ኮላጅን ፋይበር በተደጋጋሚ በሚጫንባቸው ቦታዎች ይዳከማል። የቆዳ መሸብሸብ በተለይም በጉንጭናም በአይን ዙሪያ ይበልጥ ጎልቶም ይታያል። የተሻለው ልማድ፣ በጀርባችሁ ላይ ለመተኛት ሞክሩ። እናም ግጭትንናም ቆዳ መሳብን ለመቀነስ የሐር ትራስ ልብስን ተጠቀሙ። እየተዘዋወራችሁ ለመተኛት ሞክሩ፣ በሆዳችሁ አትተኙ። አራተኛ የትራስ ልብስ ወይም ደግሞ የአልጋ ልብስን በተደጋጋሚ አለመቀየር ነው። ቆሻሻ የአልጋ ልብስ ዘይት፣ ላብ፣ ባክቴሪያ እናም የሞቱ የቆዳ ህዋሶችን ይሰበስባል። ይህም በየምሽቱ ወደ ፊታችሁ ይመለሳል። ይህ ባክቴሪያ እናም ቆሻሻ እብጠትንና ብጉርን ያስከትላሉ። ለረጅም ጊዜ የሚቆይ የቆዳ መቆጣት የቆዳ ሴሎችን መጎዳትን ያፋጥናል እናም እድሳቱንም ያዘገየዋል። ለአለርጂዎች መጋለጥ የአይን አካባቢ ማበጥንናም መቅላትንም ሊጨምር ይችላል። የተሻለው ልማድ የትራስ ልብሶቻችሁን በየ ከሶስት እስከ አራት ቀናት እና ሙሉ የአልጋ ልብሶችን ደግሞ በየሳምንቱ እጠቡ። እንደ ጥጥ ያሉ አየር የሚያሳልፉ ጨርቆችን ደግሞ ምረጡ። አምስተኛ ከመተኛታችሁ በፊት ከባድ ስኳር የበዛባቸው ወይም ዘይት የበዛባቸው ምግቦችን መመገብ ነው። በማታ ዘግይቶ መመገብ የደም ስኳርን ከፍ ያደርገዋል እናም ሰውነታችሁ በጥገና ላይ መሆን ሲገባው ኢንፍላሜሽንን ወይም ደግሞ ብግነትን ያስከትላል። ስኳር ኮላጅን እናም ኤላስቲንን ከግላይኬሽን በሚባል ሂደት ጋር በማያያዝ ቆዳን ጠንካራ እናም የተጨማደደ የሚያደርጉ ውህዶችን ይፈጥራል። ከባድ ምግቦችን ከመተኛት በፊት መፍጨት እንቅልፍን እናም የሆርሞን ሚዛንንም ይረብሻል። በሌሊት ዘግይቶ ከመመገብ የሚመጣው ለረጅም ጊዜ የሚቆይ ኢንፍላሜሽን ቆዳን እናም የአካል ክፍሎችንም ይነካል። የተሻለው ልማድ ከመተኛታችሁ በፊት ቢያንስ ከሁለት እስከ ሶስት ሰዓታት በፊት መብላትን አቁሙ። ከተራባችሁ እንደ እርጎ፣ ለውዝ ወይም ደግሞ ፍራፍሬ ያሉ ቀላል ምግቦችን ተመገቡ። ስድስተኛ፣ ከመተኛት በፊት ስልካችሁን መጠቀም ወይም ደግሞ ስክሪን መመልከት ነው። ከስክሪኖች የሚወጣው ሰማያዊ ብርሃን ሜላቶኒንን ይገታል እናም አእምሯችሁ አሁንም የቀን ብርሃን እንደሆነ እንዲያስብ ያታልለዋል። ታዲያ ይህ ለምን ያስረጃችኋል? የተቀነሰ የእንቅልፍ ጥራት እርጅናንና እርጅናን ያፋጥናል እናም የቆዳ መጨማደድንም ይጨምራል። ሰማያዊ ብርሃን ከአልትራቫዮሌት ጨረሮች የበለጠ ወደ ቆዳ ውስጥ ዘልቆ በመግባት ኮላጅንን የሚጎዱ ፍሪ ራዲካሎችንም ይፈጥራል። የአይን ድካምናም ጥቁር ክቦች ይበልጥ ጎልተውም ይታያሉ። የተሻለው ልማድ ከመተኛታችሁ በፊት ቢያንስ ከሰላሳ 30 እስከ 60 ደቂቃዎች በፊት ስክሪኖችን አስወግዱ። በምትኩ መጽሐፍ ለማንበብ ወይም ደግሞ ለማሰላሰል ሞክሩ። ሰባተኛ በቂ ውሃን አለመጠጣት ነው፣ ወይም ከመተኛት በፊት አልኮልን መጠጣት በሌሊት የውሃ እጦት ወደ ደረቅና የሚላላት ቆዳ እናም ቀርፋፋ ወደሆነ የሴል ጥገናን ያስከትላል አልኮል የውሃ እጦትን ያባብሷል እናም የእንቅልፍ ዑደቶችንም ይረብሻል ደረቅ ቆዳ የመለጠጥ ችሎታውን ያጣል መርዞች በብቃትም አይወገዱም ይህም ቆዳችሁ እንዲደበዘዝ ያደርገዋል አልኮል ኢንፍላሜሽን እናም የተሰበሩ የደም ስሮችን ያስከትላል ይህም ቆዳው የደከመ ያረጀ መልክ እንዲኖረውም ያደርጋል የተሻለው ልማድ ከመተኛታችሁ በፊት አንድ ብርጭቆ ውሃን ጠጡ፣ ግን በጣም ብዙ አይደለም፣ እናም በሌሊት አልኮልን ገድቡ። ስምንተኛ ተጨንቃችሁ ወይም ደግሞ ተረብሻችሁ መተኛት ነው። ከመተኛታችሁ በፊት የሚፈጠር ስሜታዊ ጭንቀት ኮርቲሶልን ከፍ ያደርጓል፣ ይህም ሰውነታችሁ ሙሉ በሙሉ እንዳያርፍ እናም እንዳይጠገንም ይከላከላል። ይህ የጭንቀት ሆርሞኖች ኮላጅን እናም ኤላስቲንን ያጠፋሉ ኢንፍላሜሽን፣ የኦክሳይድ ስትረስን ይጨምራሉ። ይህም የህዋስ እርጅናን ያፋጥናል። ደካማ የአእምሮ እረፍት በአካል ይታያል። የደከሙ አይኖች፣ የደከመ ቆዳ እናም ድካምን ያስከትላል። የተሻለው ልማድ ከመተኛታችሁ በፊት በጥልቅ በመተንፈስ፣ በቀላል በመለጠጥ፣ በማስታወሻ ደብተራችሁ ላይ በመጻፍ ወይም በሚያረጋጋ ሙዚቃ ዘና በሉ። ስለዚህ እነዚህ ልማዶች ያለ ጊዜው እርጅናን የሚያስከትሉ ወይም ደግሞ የሚያፋጥኑ መጥፎ ልማዶች ናቸው ማለት ነው። በአጠቃላይ እርጅና በጊዜ ሂደት ብቻ አይከሰትም፣ በልማዶችም ይከሰታል ማለት ነው። ትናንሽ የሌሊት ለውጦች የሚታየውንና ውስጣዊ እርጅናን በእጅጉ ሊያዘገዩ ይችላሉ። ስለዚህ ምሽታችሁን ሰውነታችሁ የሚገነባበት የሚጠገንበትና የሚታደስበት የማገገሚያ ዞን አድርጋችሁ ማሰብ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ፣ አስተያየታችሁ ደግሞ አይለኝ ይላለው ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላይ ቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው